ማታ ጥሩ እንቅልፍ ወስዶን ተኝተናል። ከዛም ቀስ በቀስ መንቃት እንጀምራለን። ችግሩ ግን አእምሮአችን ይነቃና አካላችንን ማዘዝ አንችልም። የፈለገ ብንሞክር አካላችንን ማነቃነቅ ያቅተናል። ለመጮ ብንሞክር እንኳን ድምፃችንን ማውጣት አንችልም። አካላችን በድን ይሆናል። ማድረግ የምንችለው አይናችንን መግለጥ ብቻ ነው። አይናችንን ስንከፍት ግን የምናየው ነገር እጅግ አስፈሪ ነገሮችን ነው። ይህ ሁኔታ በእንግሊዘኛው በእንግሊዝኛው ስሊፕ ፓራላይስ ወይም የንቃት ቅዠት ይባላል። በዚህ ቪዲዮ ይህ ሁኔታ ለምን እንደሚከሰትና ኤሊያኖችና የሙት መንፈስ የዚህ ሁኔታ መከሰት መሰረት መሆናቸውን፣ በዚህ ሁኔታ ውስጥ ስንሆን ለምን አይናችንን መግለጥ እንደሌለብን እነግራችኋለሁ። ስሊፕ ፓራሊሲስ ወይም የንቃት ቅዠት ሲይዘን ብዙ ጊዜ የሚታየን አስፈሪና አጋንንት መሰል ፍጡራን ወይም ኤሊያን ሊሆን ይችላል። ከላይ እንደገለጽኩት ብዙ ጊዜ ለመንቀሳቀስና ለመጮህ እንሞክራለን፣ ግን ምንም ማድረግ አንችልም። ይህ ሁኔታ የሚከሰትበትን ምክንያት ሳይንሱ የራሱ ትንታኔ ቢኖረውም አብዛኞቹ ሰዎች ላይ በተደረገ ጥናት ግን የዚህ ችግር መንስኤዎቹ ኤሊያን ናቸው ይሉናል። ብዙ ሰዎች በዓለም ዙሪያ በኤሊያኖች የዚህ አይነት ችግር እንደደረሰባቸው የሚገልጹ ብዙ ማስረጃዎች አሉ። አሜሪካ ውስጥ ብቻ አራት ሚሊዮን ሰዎች በኤሊያኖች ማታ ተኝተው የዚህ አይነት ችግር እንደደረሰባቸው እንደተጠለፉም ተናግረዋል። አብዛኞቹ በዚህ ስሊፕ ፓራሊሲስ ወይም የንቃት ቅዠት የተጠቁ ሰዎች ብዙ ጊዜ አይናቸውን ሲገልጡ ያዩትን ነገር ሲናገሩ ጥቁር አይን ያላቸው ግሬ ኤሊያኖችን እንዳዩ ተናግረዋል። አንዳንዶቹ እንደውም በዚህ የንቃት ቅዠት ውስጥ ሆነው እየተመለከቱትን ሲናገሩ አካላቸውን ማዘዝ እንዳልቻሉ ነገር ግን አይናቸው ተገልጦ እንግዳ የሆኑ ፍጡራን እንዳዩ፣ ባላወቁት ወይም መቅለስ በሚከብዳቸው ሁኔታ አየር ላይ ሲንሳፈፉ ራሳቸውን እንዳዩ፣ ያልተለመደ የደመቀ ብርሃን መሰል ነገር በክፍላቸው እንዳዩ፣ ጠዋት ሲነቁም በሰውነታቸው ላይ እንዴት እንደሆነባቸው የማያውቁት ጠባሳና መቆረጥ እንዳጋጠማቸው ተናግረዋል። ይህ ሁኔታ ሲያጋጥም ታዲያ ከሁኔታው ጋር መታገል ሳይሆን አይንን ሳይገልጡ ሰውነትን ዘና አድርጎ ራስን ለመቆጣጠር መሞከርና በተቻለ ጣቶችን በትንሹ ለማንቀሳቀስ መጣር እንደሚገባ በጉዳዩ ላይ ጥናት ያደረጉ ተመራማሪዎች ይመክራሉ። ሌላው የንቃት ቅዠት የሚያጋጥመን የሙት መንፈስ የተኛንበት ክፍል ሲገባ እንደሆነ አጥኚዎቹ ይናገራሉ። ጥናት የተደረገባቸው ሰዎች በክፍላቸው ውስጥ የሙት መንፈስ እንዳዩና አይናቸው እያየ ግን መንቀሳቀስ እንዳልቻሉ፣ ያ መንፈስም ደረታቸው ላይ ተቀምጦ እንደሚጫናቸው፣ ለመጮህ ቢሞክሩም እንዳልቻሉ ተናግሯል። እንግዲህ ውድ አድማጮችና ተመልካቾቼ በተመሳሳይ ያጋጠማችሁ ነገር ካለ ኮመንት አድርጉልኝ። ሰላሙ ነው።